እኔ ምን ዜድ ከኔ ኋላ ሲሆን ለአሜት አንደኛ ነች። ለምን ከኔ ኋላ? ምን ያለ አንደኛ ቅጣት በይ። አሁን ዝም ብለሽ አንደኛ ቅጣት አንደኛ ቅጣት። ሰበናብ ምንድን ነው የምትፈልግ? ከኔ ነገር ፈልገኝ ነው፣ ነገር ፈልገኝ ነው የሰውዬ። ምን ነው ምን አረገች? ዜድ ማይላ ባለኝ ቅድም። ኦኬ ማይላ ወይ የሰበናብ አልኩት ጋላሪ ሙሉ አውልኩት። አሁን ደግሞ ተመለስኩት እ እኔ ማይላባት በለኝ፣ አክሊል ነው ያንተ ማይላብ። ወአ ለአክሊል በቀደም አስር ሺህ የሚሰጠው አንደኛ ቅጣት። አረ ማለት ነው ፋሲካ፣ ያሽማጠጥ ምናምን አልጫወትም። ምን ቀጥ ብለሽ ትቀጫለሽ።

ው ተባባላላችሁ። አንደኛ ቅጣት ሶስቴ አምጣችሁ ትፈሳላችሁ። አገባኝም አምጣችሁ ትፈሳላችሁ። ስምበተ ሁለተኛ ቅጣት በጫማ ውሃ አጠጣላችሁ። ሶስተኛ ቅጣት ቀጥ ብላችሁ በስነስርዓት ማለት ነው። ማርያም፣ ቀጥ ብላችሁ በስነስርዓት ፊታችሁ ዱቄት አድርጉበት፣ ነጭ አርጉት። ማሬ ዱቄት ፊታችንን አንቀባም። አንቺ ስለማትቀቢ ስሆን ኧረ እቀባለሁ። እኔ እቀባለሁ። አንቺ ልብና ለ ክልክል ነው አላልሽም። እኔ ለምን ነጭ ነገር አረ አልቀባም። ሶሪ ምንም ነገር ወደ ሆዴ አልወስድም። ሶሪ ለምን ጤናዬንና ቆዳዬን እጠብቃለሁ። ማ ሚ ን ሦስተኛ ሦስተኛ ሶፋ ላይ ምናምን ሳይሆን ራቅ ታረጉትና፣ እንደዚህ እንደዚህ ራቅ ታረጉት እና እንደዚህ ፋሲካ እንደዚህ ብላችሁ እንደዚህ በቃ በስነ ስርዓት እንደዚህ እንደ በግ አራት እግሩ ናችሁ። አንቺ ፍየል ትሆኛለሽ፣ እሱ በግ ይሆናል። አንቺ ት ያለሽ እሱ ይቅርታ አድርጊልኝ እና በየቀኑ በግ እያደረግሽኝ ህይወቴ

ምን ማለት ነው? አንቺ ፍራሽ ውጠሻል ማለት ያረቢ አላህ ሸጣንን ከለበለበ ይሻላ። ምን እመቤቴ፣ ምን ማለት ነው? ጋይስ ፍራሽ ውጠሻል ምትለ ምን ነው ፍራሽ ዋጣ የሚመስለው? አንቺ ጨምላቃ፣ ጋይስ ስሚ፣ አንዱ ለጌም ከእንትና ጋር ልጫውት ቅጣቱ ምን ነው ቅጣት

እንደዛ አይደለም። እኔ እኮ ምልክ አንተ እንትናን ዜድን እኔ ፍቅር ይዞኛል በላት ከኢድሪስ ጋር ፍቅር